በኢትዮጵያ የትግልና የድል ታሪክ ውስጥ ሁሌም ከፊት የቀደሙ ጀግኖች ይነሳሉ። ለእነርሱ ድል መሳካት ያበረቷቸው፣ ከጀርባ ሆነው ያጠነከሯቸው፣ ረዥሙን የእግርና የፈረስ ጉዞ ሳይበላሽ ለወራትና ለዓመት መቆየት የሚችሉ ስንቆችን በማዘጋጀት ተሸክሞ አብሮ በመጓዝና ጦረኛውን በማብላት ጀግኖቹ እናቶች ነበሩ። ለጦረኞች በድል መመለስ እናት እህቶችና ሚስቶች የከፈሉት መስዋዕትነት ብርታታቸው የሚታየው አንድም በሚያዘጋጇቸው ምግቦች ነው። የደቡብ ጦር ለዘመቻ በህብረት በተነሳበት በታሪካዊው የጋርዱላ ከተማ ተገኝተን የአካባቢው እናቶች ለጦርነት ከሚያዘጋጇቸው ስንቆች መካከል ረዥም ጊዜ የሚቆየውን እጨታ የተሰኘውን ምግብ አዘገጃጀት ከጋርዱላ እናት ጋር ተመልክተናል። ስለ እናቶች የድል ጉዞም አውግተናል። ደህና መጣ ወደ እርጥሟን ምድር ወደ ጋሪዱላ ዛሬም ናየው። እኛ በወቅቱ ሴቶች ለዚህ በአድዋ ድል ላይ ለዘመቱ አባቶች እናቶችም ጭምር ወጣቶችም በውጋው ላይ ይህን የማይባል በክተት ጥሪ ሁሉም ተሳትፏል። በዛ ላይ አብዛኛው እናቶች የስንቅ ዝግጅት የሚያደርጉበት ሁኔታ ነበረ። ያም የስንቅ ዝግጅት ለረዥም ጊዜ መቆየት የሚችል አካባቢያችን፣ የታወቀ የእንሰት ምርት ውጤት አለ። ቆጮ ይፋቃል። ከተፋቀ በኋላ የምዘጋጅ አለ። ቡላው ለብቻ ይወጣል። እንሰቱ ተቀጥቅጦ ለብቻ ይወጣልና አይቼ ይባላል። በቅጣ መልክ ይጠፈጠፋል። ታሽቶ ከተጠፈጠፈ በኋላ ይበስላል። ለመብሰልም ብዙ ጊዜ አይፈጅም። የማይበላሽና ለረዥም ጊዜ መኖር የሚችል አካባቢያችን ምርት ነውና ሳይበላሽ እስከ አንድ አመትም መቆየት ይችላል። ንጽህና ምንም ጣማ ይቀየራል። በሰዓቱ ያው እንግዲህ እኛ በአብዛኛው ገጠር አካባቢ ሸክላ ምጣዶች እንግዲህ የብረት ምጣዶች አሉ። ያ ይዘጋጃል። ያ ከተዘጋጀ በኋላ የዛው የእንሰቱ ምርት ሆነ ቅጠል አለ። ቅጠሉ ያው ይነጠፋል፣ ለመጋገር ማለት ነው። ቆጮውን አሁን አሽቸና አዘጋጅቻለሁ። እዚህ ጋር ይሄ እንግዲህ የባህል ዕቃችን ነው። ገበታው ከእንጨት ነው የሚዘጋጀው። ያው ምርቱን ቆጮን ከተዘጋጀ በኋላ በስራ ስርዓት ይጨመቃል፣ ሊታሻል የሚስተካከለ ሁሉ ከተስተካከለ በኋላ ምርቱ ራሱ ቅጠሉ በንጽህና እየተለዋወጠ ለረጅም ጊዜ ሊቆይ ይችላል። እንደገናም ደግሞ ቅጣውም ራሱ ምንም ሳይበላሽ ሳይቆመጥት ሳይሻግት ለረጅም ጊዜ በንጽህና ተሰርተ የቋንጣ ምርቶች የጩኮ ምርቶች እንደሚባለው ማለት ነው። ይህም በእኛ አካባቢ ለረጅም ጊዜ መቆየት የሚችልና ለአርበኞቻችን አሲዘን የምንልከው ምንድን ነው የሚባለው፣ የነገጉሰ ይሄ ቆጮ ቅጣ ይባላል። ቆየ ቆጮ ሳሳ አድርጌ ለመጠፍጠፍ ነው እያላለሁት ያለሁት። ብዙም ጉልበት አይፈልግ፣ ብዙም ጉልበት አይፈልግም። በቃ ያንን አሁን እዚህ የጋለው ላይ አስቀምጣለሁ። እዚህ ላይ አሁን እንግዲህ እቺ መቀመጫ ናት። ደካማም ስለሆንኩ ምንም ይገባበት ጨው፣ ምንም ሌላ ነገር ምንም አይገባ፣ በንጽህና ከአስፈላጊ ከሆነ በርበሬ ይሆናል። ለዛና አስቸኳይ ስለሆነ ለስንቅ ዝግጅቱ በቶሎ ቶሎ እየተሰራ ብቻ የማቀባበል ስራ ይከናወናል። ቆጮ ያጠነክራል፣ ለጥንካሬ ይጠቅማል። ቡላው ደግሞ እንደዚሁ አሁን እኛ አካባቢ ለወላዶች ወላድ ሴቶችም ይጠቀሙታል። አሁን በዚህ መልክ ያንን ጠፍጥፍ ያለው ያው ስረኛው ቃስል ደግሞ ይገለበጣል። በቃ ብዙ ጊዜም የማይፈጅና በቀላሉ እየተሰራ ጦር ሜዳ ከሚሄደው ቡድን ጋር እያቀባበሉ ስንቁን መስጠት ማለት ነው። ከምን ጋር ይመገቡታል? ይሄ ደረቁን ይመገቡታል። በአካባቢው ለምግብነት ደግሞ አለኮ ይባላል። ሞሪንጋ የምንለው ማለት ነው። በቆላማ አካባቢ ያለ ነው። ያ በአብዛኛው መደበኛ ምግባችን ነው። እናንተ ስትልኳቸው የዚህን አካባቢ ጀግኖች አርበኞች ወደ ዘመቻው ሲካሄድ የምትጫወተቸው ወይም የምታበረቷቸው ሙዚቃዎች አሉ እንዴ? በርቱ በልል ተመለሱ ነው ያው፣ ይሸኛሉ። የሚወድቅም ካለ ያነሳሉ። እናቶች ጠንካራዎች ናቸው። የሚወድቅም ካለ ያነሳሉ። ከዛም ደግሞ መጥተው የሚያቀብሉት ነገር ካለም ያቀብላሉ። የሚያገኙት ኢንፎርሜሽን ካለም ለጀግኖች ያቀርባሉ ማለት ነው። አሁን ምንድን ነው? ቀጥሎ ምን ይደረጋል? ቀጥሎ ያ ቀጣው ያ ይገለበጣል። በምን ታውቁታላችሁ? መብሰሉን ለመገልበል ይታወቃል። ቅጠሉም ጨሰ እኮ አሁን ከአንተ ጋር እያለ። አዎ ሽታም አለ። ባህላዊ መጠጦች አሉ ለስንቅ የሚጓዙ ከምግቡ ባሻ ጨቃም ይባላል ጨቃ ደረጃው እስከምደርስ ብዙ ፕሮሰስ አለው መብሰል እስከምደርስ ድረስ። ነገር ግን በቀላሉ ተዘጋጅቶ ነጭ ቀለላ ም ባላለን በቀላሉ ይሰራና በአንድ ቀን ተሰርቶ ለነገ የምደርስ እንዲህ አለ ብቅል፣ ምን ሁሉ ነገር ዝግጅት ይኖረዋል። ሙቅና ሙቅና አብስት እንደምንጥለው ማለት ነው። ሙቃሙቀን ሙቀን ያችን እናቀላቅላለን። አረፋ ኮፕስን በቀላሉ መጠጣት ይቻላል ማለት ነው። ቋንጣም በቀላሉ ተዘጋጅቶ ታስሮም ብሎ የምላክበት ልክ ሌላ አካባቢ ጭኮ ታስሮ እንደምላከው ማለት እኛ አካባቢም ደግሞ በቀላሉ አምርተን የምናገኘው ይሄ ስለሆነ በዛን ወቅት ትልቅ አስተዋጽኦ ያለው ነው ብለን እንመዘግባለን። ይሄ ለመብሰል ምን ያክል ጊዜ ይፈጃል? ምን ያክል በምን ያክል ደቂቃዎች ውስጥ ይበስላል? ቃ ብሎ አምሮበት እንደወጣ አንድ ሰላሳ ደቂቃ ያህል። የሙያ መለኪያስ ነው ወይስ ማንኛውም ሴት ይሄንን ማዘጋጀት ትችላለች? አይ ከብዳት እንግዲህ አሁን የቆጮ ቅጣችን የአድዋ ተዋጊው ደርሶልናል። አሁን ትቀምሳለህ። ጋሻ ይመስላል። አዎ ትቀምሳለህ አሁን። እሺ አሁን በባህላዊ ዕቃችን ነው የማቀርብለህ። ከእንጨት ነው የሚዘጋጀው። ያው እንግዲህ አጠገቢ አድርገህ ሳብር ይሉ ብላ የቻልከውን ያህል ብላ። እሺ የኛ ሀገራችን የባህል መጠጥ ቅድም ያወራነው አለ ጨቃ የምንለው አሁን እንደ ቀላል ደግሞ ቀለላ አድርገን የምንሰራውም፣ ሁለት አይነት ትርጉም አለው። አሁን ጨቃ ነው ጠንካራ ነው። በጣም እ የደስ የሚል ቴስት አለው የራሱ የተፈጥሮ እሺ። ይሄ ምን እንደናል? ጨቃ ጨቃ እጨታ የሚባል እጨታ ላቆጣ አንታችሁ በጣም ነው የሚጣፍጠው። ማለት ምንም አልገባበትም ግን የተለየ ቴስት የለውም። በጣም ነው ደስ የሚለው። እንግዲህ ይሄ ነው፣ አድዋ ሲዘምቱ ይዘው ሄደው ድል አድርገው የተመለሱት። አንድ ዓመት ምናም ይቆያ ችግር የለውም። እንግዲህ ኢትዮጵያ ውስጥ እንዲህም አለ የሚያስብሉ በርካታ ድንቅ የሆኑ እሴቶችና ባህሎች አሉ። ይህኛው አንደኛ ነው። ይህም አለ መሰናዷችን፣ ጋሪዱላ ላይ ተገኝተን ረዥም ጊዜ ሳይበላሽ የሚቆይ ከቆጮ የሚዘጋጅ ምግብ ነበር፣ ወደ እናንተ ያደረስ ነው።